የወልቂጤ ከተማ ዘመናትን የተሻገረ የመልካም አስተዳደርና የልማት ጥያቄዎች በነዋሪዎቿ ይቀርቡ ነበር ስራ ወዳድ ማህበረሰብ የከተማዋ መገለጫ ቢሆንም ደረጃዋን በጠበቀ ሁኔታ ሳትለማ ቆይታለች ዛሬ ላይ ከተማዋ መንግስት በሰጠው ልዩ ትኩረት የመልካም አስተዳደርና የልማት ጥያቄዎቿ ምላሽ እያገኙ መሆኑን ነው የከተማዋ ነዋሪ የሆኑት ነጋድራ ሰይፏ ኃይለማርያም አቶ ጌታ መንጄ እና አቶ ትግስቱ ፍርጄ የሚናገሩት ከተማችን ወልቂጤ በአሁኑ ጊዜ በእውነት እጅግ በጣም በጥሩ ሁኔታ በመነቃቃት ማለት ኢንቨስትመንቱ በጣም በጥሩ ሁኔታ የኮርደር ልማት በደንብ በተፋጠነ ሁኔታ እየተሰራ ነው ያለው እና በአጠቃላይ ከተማችን በአሁኑ ጊዜ ያለው ሁኔታ ድሮ ከነበረበት ችግሮች በተሻለ ሁኔታ ነው እየተገኘ ያለው። ከዚህ በፊት ቆመው የነበሩ ግንባታዎች ወደ ተግባር የሚገቡበት ሁኔታ፣ አመራሩ እንቅስቃሴ የሚያደርግበት ነገር፣ ያላለሙ ባለሀብቶች ወደ ስራ ገብተው እንቅስቃሴ እንዲያደርጉ ይሄን የሚደረገው ጥረት ሌሎችም መሰረተ ልማቶች ላይ እየተሰራ ያለው ስራ በአሁኑ ሰዓት እውነት ይበል የሚያሰኝ ነው። ዘመናት ከተማዋ ላይ ስኖር እንዲህ አይነት ወልቂጤ የከተማ መነቃቃት ውስጥ ገብታ አታውቅም። ልማት የጠማት ልማት የራቃት ከተማ ነበረች እና አሁን ግን ያለው ነገር በጣም የሚያነሳሳ የሚታዩ ነገሮች፣ በአይን የሚታዩ የሚዳሰሱ ነገሮች ናቸው። በተለይ የኮሪደር ልማት ለከተማዋ መነቃቃት የራሱን አስተዋጽኦ ማበርከቱን ይናገራሉ። የእግረኛ መንገድ ተለይቶ የሳይክል መንገድ ተለይቶ በዚህ ልክ እንትን ሲል ከትራፊክ አደጋ ጋር ከውበት ጋር ያለው ነገር በጣም ደስ የሚያሰኙ ናቸው። ኮሪደር እንደ ሀገር ሪሊ በጣም ከተሞችን የኋላ ቀር የነበሩ ከተሞችን እያዘመነ ያለበት ጊዜ ነው እና አሁንም ወልቂጤ ከተማ ከኮሪደር ልማት ጋር ብትወስድ ትልልቅ ስላለ ማህበረሰቡም በገንዘቡ ወደ ኋላ አላለም። በሐሳቡ ወደ ኋላ አላለም። በጉልበቱ ወደ ኋላ አላለም ቤት በማፍረስ ወደ ኋላ ላለ የናፈቀው የነበረ ህዝብና የወልቂጤ ከተማ ስሟን በሚመጥንና በልኳ ያለማች ከተማ መሆኗን የሚገልጹት የከተማዋ ከንቲባ አቶ ሙራድ ከድር አሁን ላይ የቆሙ ግንባታዎችንና ፕሮጀክቶችን የማጠናቀቅ እንዲሁም አዳዲስ ፕሮጀክቶችን በመጀመር የህዝቡን የመልማት ጥያቄ ምላሽ በመስጠት ላይ መሆኑን ተናግረዋል። የኮሪደር ልማት ደግሞ ለከተማዋ እድልን ይዞ የመጣ ስለመሆኑ ነው ከንቲባዋ አቶ ሙራድ ከድር የሚገልጹት በተለይ የኮሪደር ልማት የብልጽግና መንግስት የከተሞችን ትንሣኤ ያረጋገጠበት ልማት ነው። አዲስ አበባ ከተማችን መዲናችን ላይ አዲስ አበባ ላይ ከተጀመረ ወዲህ በሁሉም የክልል ከተሞች በተለየ መልኩ ትኩረት ተደርጎ እየተሰራ ያለበት ሁኔታ አለ። ያደረም የልማት ጥያቄ ስለነበረባት በህዝቧ በአቅሟ ልክ ያልነበረች ከተማም ስለነበረች ያንን ሊቀይር የሚችል እድል ሆኖ ስላገኘ ነው የኮሪደር ልማት ድርሻችንን ወስደን በተለየ ትኩረት እየሰራን የቆየንበት ሁኔታ አለ። ይህን የኮሪደር ልማት እንግዲህ ወልቂጤ ከተማ ከዚህ ቀደም እንደምታዩት እጅግ በጣም ቆርቆሮ በቆርቆሮ የሆነ ኮንቲነር በኮንቲነር የሆነ ሸራ በሸራ የነበረ ከተማ ነው። አሁን ላይ እንደምትመለከቱት ሙሉ ገጽታውን የመቀየር ስራ እየሰራን እንዳለንበት ሁኔታ አለ። የመሬቱን ስራ ከመስራታችን በፊት መጀመሪያ ላይ አጠቃላይ የቆዩ ቤቶችን በማፍረስ ከአስር በላይ በአክሲዮን በማደራጀት ወደ ህንፃ የመቀየር ስራ እየሰራን ነው። ከዛ ባሻገር ህንፃ መስራት የማይችሉት ደግሞ ወጥ የሆነ ዲዛይን ፓራፌት በማዘጋጀት ወጥ የሆነ ግንባታ እንዲያደርጉ የማድረግ ስራ በተለየ ትኩረት እየሰራን ያለንበት ሁኔታ አለ። የወልቂጤ ከተማን ውብና ጽዱ ለማድረግ በልዩ ትኩረት የተሰራ መሆኑን የገለጹት ደግሞ የወልቂጤ ከተማ ማዘጋጃ ቤት ዋና ስራ አስኪያጅ አቶ ቶፊክ ሱልጣን ናቸው። የጽዳቱ ጉዳይ ዴይሊ አጠቃላይ ባሉ ማህበረሰብ ተሳትፏ ለተቋም ደረጃ ሶስት ቀበሌዎች አሉ፣ በዋና ማዕከል በዋና ማዘጋጃ ቤት የሚተዳደሩ። ስለዚህ ባሉ ማዕከሎች ሁሉም የጽዳትና ውበት ሰሪ ኃይሎች አሉ። በከተማችን በሴፍቲኔት 1832 ሰሪ ሀይሎች አሉ። እነዚህ ሁሉም በየቀጠናው በየመንደሩ አጀስት በማድረግ ስራዎች እየተሰሩ ያሉበት ሂደቶች አሉ። ማለት ይሄ ማለት ወቅቱን ጠብቆ በየቀኑ ባሉ ሰው ኃይሎቻችን ባሉ ማሽኖቻችን ዴይሊ የጽዳት ስራዎች ላይ ቅብሎች ሳይቶች እንዲነሱ የማድረግ ስራዎች እየተሰራ በማህበረሰብም ደግሞ ግንዛቤ እየተፈጠረ በየሳምንት ቅዳሜ ቅዳሜ ቀን አመራራችን፣ ፐብሊክ ሰርቫንታችን፣ ነዋሪም በማደራጀት በማሳተፍ ጽዳቶች እያጸዳን ያለንበት ሂደቶች አሉ። ወልቂጤ ከተማ ደረጃዋን በሚመጥንና ለኑሮ ምቹ ለማድረግ እንዲሁም የቱሪዝም መዳረሻ እንድትሆን የተለያዩ ተግባራት እየተከናወኑ ናቸው።